ሰላም ቤተሰቦቼ እንዴት ናችሁልኝ? ዛሬም እንደተለመደው በአዲስ ፊልም መጥተናል። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። ፊልሙ ሲጀምር ማሽዋይ በጋፋ ግሩፕ ከታላላቅ የስማርትፎን አምራቾች አንዱ በሆነው ድርጅት ውስጥ የመጀመሪያውን የስራ ቀን እንደ ተለማማጅ ይጀምራል። ብዙ ስኬታማ ምርቶችን በማምረት በሚታወቀው በቡድን ሶስት ይቀላቀላል። የማሽዋይ ተግባቢነት ከሌሎች ሰራተኞች ጋር በፍጥነት እንዲግባባ ይረደዋል ብዙም ሳይቆይ ወሬ ይሰራጫል። አንዳንድ ስራ አስኪያጆች የኩባንያው መሪ የወንድም ልጅ ሆኖ በድብቅ እየሰራ እንደሆነ ይጠረጥራሉ። ወሬው እየጠነከረ ይሄዳል። የቡድንጂ መሪ ዋዋ ና ሊቲያንድራን ማሽዋይን በሊፍት ውስጥ ከኩባንያው ኃላፊ ጋር በግልጽ ሲያወራ እና አብሮት ፎቶ ሲነሳ በማየታቸው ቲዮንድራን ና ባልደረባ ወሬውነት መሆኑን ያምናሉ። ጸጥ ያለ የመጀመሪያ ቀን በኔቨር ጊቫፕ ይጀምራል። ቲያንራን መጨነቅ ይጀምራል። በዚያ ጠዋት ማሽዋይን ሲያገኝ ኮስታራ በመሆኑ ይጸጸታል። ማሽዋይ ቡና ሊያመጣለት ሲያቀርብለት ምቾት አይሰማውም። ቲያንድራን ቀደም ሲል በነበረው ባህሪው የማስታወቂያ ድሉ ሊጎዳ ይችላል ብሎ ይፈራል። በኋላ ማሸዋይ የቡድን ሶስት አባላትን ለቡድን ፎቶ ይጋብዛል። ቲያንድራን ስሙ ሳይጠራ ሲቀር የተገለለ ስሜት ይሰማዋል። ማሽዋይ ስሙን ሲጠራው ለአጭር ጊዜ ይደሰታል። ነገር ግን ማሽዋይ ፎቶውን እንዲያነሳ እንጂ እንዲቀላቀል እንዳልሆነ የጠራው ይረዳል። የባሰ ስሜት እየተሰማው ቲያንድራን ይቅርታ ለመጠየቅ ይወስናል። ከመናገሩ በፊት ማሸዋይ ከቡና ሲኒ ጋር ለፎቶ እንዲቆም ይጠይቀዋል። ማሽዋይ በካሜራው ላይ ትኩረት አድርጎ ፎቶዎቹን ማንሳቱን ይቀጥላል። ምክንያቱ ግልጽ ይሆናል። የክፍል ኃላፊ ቺሚዮ ማሽዋይን አዲስ የጋልፋ ስማርትፎን ካሜራ እንዲሞክር መድበውታል። የሰራተኞች ፎቶዎች የኩባንያውን መሪ ጨምሮ የዛ ሙከራ አካል ናቸው። እፎይታ የተሰማው ቲያንድራን ዘና ብሎ ከማሽዋይ ጋር እንደገና ያወራል። ማሽዋይ ከሀብታም ቤተሰብ የመጣ እንደሆነ ይጠይቀዋል። ማሽዋይ ለመመለስ ያመነታል። በእውነቱ ማሽዋይ የፊማ ቡድን ሊቀመንበር ብቸኛ ልጅ ነው። ፊማ ጋፋን በመብለጥ ቀዳሚ ስማርትፎን ኩባንያ ሆኗል። የአባቱን ንግድ ከመውረስ ይልቅ ማሸዋይ በጋፋ ውስጥ እንደ ተለማማጅ ለመጀመር መረጠ። በዚያ ከሰዓት በኋላ ቺሚዮ የቡድን ሶስት አዲስ የቡድን መሪን አስታወቀ። ቲዮንራን ይህንን ጊዜ ሲጠብቅ ነበር፣ ነገር ግን ፋንሲሲ ተብላ መሪ ስትሰየም እግሮቹ ደካሙ። ተስፋ ቆርጦ ወደ ቤቱ ሄደና ለማረፍ ተስፋ አደረገ። ነገር ግን የአፓርታማው መግቢያ በአዲስ ጎረቤት እሽጎች ተዘግቶ አገኘው። በሚቀጥለው ጠዋት በቢሮ ውስጥ ቲዮንራን ማሿ የረዳት የቡድን መሪ ብሎ በጠራው ቁጥር ምቾት አይሰማውም ነበር። በኋላ ለጨዋታ ታብሌት ያቀረበውን ሀሳብ ለቺሚዮ አቀረበ። ነገር ግን ሀሳቡ ውድቅ ተደረገ። ቲዮንራን ደነገጠና ተበሳጨ። ምክንያቱም ቺሚዮ የሲስን ሀሳብ ደገፈ። በእውነቱ ከቀኑ በፊት የቺሚዮ ሚስት ራት ላይ መልእክቶችን በቀላሉ ለማንበብ ትልቅ ስክሪን ያለው ስልክ እንደሚያስፈልጋት ቅሬታ አቅርባ ነበር ቲዮንራን ሲሲን ገጠማት፣ ሀሳቡንን እንደወሰደች ከሰሳት። ሀሳቡን እንደተጠቀመች አምናለች፣ ነገር ግን ቺሜ ውድቅ ያደርገዋል ብላ ስላሰበች ብቻ እንዳቀረበች ገለጸች። ፈቃድ እንደምታገኝ በፍጹም አልጠበቀችም። ሲሲ ወደ ቀድሞ ማስታወቂያ ስሯ መመለስ ትፈልግ ነበር። ለዛም ከቺሜው ጋር ለመነጋገር ሞክራ ነበር፣ ነገር ግን ቲያንራን ጥያቄዋን አልተረዳም። በዚያ ምሽት ቲዮንራን ቆሻሻ እያወጣ ማስታወቂያውን በማጣቱ በስልክ ቅሬታ አቀረበ። በዚያን ጊዜ በአጠገቡ ያለው አፓርታማ ጎረቤት ወጣ እና አዲሱ ጎረቤት ሲሲ መሆኗን ሲያይ ደነገጠ። ሁለቱም በፍጥነት ወደ የራሳቸው አፓርታማ ተመለሱ። በሚቀጥለው ጠዋት ለስራ ሲወጡ እንደገና ተገናኙ፣ ግን ዝም አሉ። በኋላ በቢሮ ውስጥ የቡድን መሪ ጄ ለሌሎቹ ቡና እንድትገዛ ሲጠይቃ ሲሲ ዝም አለች። ቲዮንራን ቀዝቃዛ አመለካከቱ አምባሳየች ቁጥር ተመለከተና ፈገግ አለ። አንድ ሀሳብ አሰበ። ቲዮንራን ማሸዋይን ጠርቶ አዲስ ሰራተኛ በመሆኑ ሁሉንም ሰው ቡና እንዲያስተናግድ ሀሳብ አቀረበ። ማሸዋ ያመነታ። ስለዚህ ቲዮንራን የቅናሽ ኩፖን ሰጣውና ተግባቢ እንዲሆን አበረታታው። ቲዮንራን ሌሎች ሲሲን ከማሸዋይ ጋር እንዲያወዳድሩ ፈለገ። ከአንድ ሰዓት በኋላ ማሻይ ለቡድን ሶስት ቡና ይዞ ተመለሰ። የስራ ባልደረቦች አወደሱትና ቲዮን ራንን በማስተማሩ ደስ አሏቸው። ቡድን ጂሲሲን ክፍሉን ከተቀላቀለችበት ጊዜ ጀምሮ ስስታምና ቀዝቃዛ በመሆኑ አሾፈባት። ቲዮን ራን ለማሻይ የተሰጠው እያንዳንዱ ምስጋና የእሱን ስም እንዳስተማሪ ሲያካትት ተደስቶ ነበር። ማሻ ለኩቦን አመሰገነው እና ለኩባንያው ሰራተኞች በሙሉ ቡና እንደገዛለት ሲያስረዳው ስሜቱ ተለወጠ። የቴዮንድራንን ምክር ተከትሎ ለጋፋ ሰራተኞች በሙሉ ዘጠኝ መቶ ኩባያ ቡና እንደ መግቢያና የምስጋና ምልክት ገዝቶ ነበር። በማግስቱ ማሻይ ከቲዮንራን ጋር ለንግድ ጉዞ ተቀላቀለ። በአውሮፕላን ማረፊያው የኢኮኖሚ ክፍል ትኬቶች ተሽጠው አልቀው ነበር። ቲዮንራን ከትኬት ሰራተኞች ጋር ሲከራከር ማሻይ ወደ ጎን በመሄድ ፈጣን ጥሪ አደረገ። ከጥቂት ቆይታ በኋላ አጎቱ ሁለት የቪአይፒ መቀመጫዎች እንዳስያዘለት በመግለጽ ቲዮንራንን እንዲከተለው ነገረው። የበረራ አስተናጋጇ ወደ ቪአይፒ ክፍል ስትመራቸው ቲዮንራን ደነገጠ። ማሻ አጎቱ ሁሉንም ነገር ያለ ክፍያ እንዳዘጋጀ በእርጋታ አስረዳ። በዚያ ምሽት ሁለት የሆቴል አማራጮች ገጠሟቸው፣ ባለስድስት ኮከብ ሆቴል እና መጠነኛ የመጀት ቦታ ቲዮንራን የኩባንያውን ገንዘብ ለመቆጠብ የበጀት ሆቴሉን አጥብቆ ጠየቀ። ሆቴሉ አጎቱ እንደሆነና እዚያ መቆየት ምንም እንደማያስወጣ አስረዳ። ቲዮንራን ማሽራይ የትኛውን አጎት መጥቀሱን እርግጠኛ አልነበረም። በማግስቱ ጠዋት በቢሮ ውስጥ ማሽራይ በቅንጦት መኪና ከሹፌር ጋር በመምጣት ሁሉንም አስገረመ። ምክትል ዳይሬክተር ሲያው ማሽራይ ሰላምታ ሲሰጠው በፍጥነት ሄደ። ማጁ ምላሹን አስተዋለች። ቲዮንራን ግን መኪናውን እያደነቀ ወደፊት ቀለል ያለ ተሽከርካሪ እንዲጠቀም መከረው ምክንያቱም ኢውን ከራሱ የተሻሉ መኪና ያላቸውን ሰራተኞች ስለማይወድ ነበር። በሚቀጥለው ቀን ማሸ አሁንም ከሹፌር ጋር በትንሽ መጠነኛ መኪና ደረሰ። ቴዮንድራን እና ሲሆን በደስታ ሰላምታ ሰጠ። ነገር ግን ሲሆን ተበሳጨ። በኋላ በጎልፍ ሜዳ አቅራቢያ ሲራመዱ ቲዮንራን የጠፋ የጎልፍ ኳስ ይዞ የልጅነት የልደት ስጦታውን አስታወሰ። ማሾ የተቀረጸውን ምልክት ለመደበቅ ከሜዳው ስም ሰሌዳ ፊት ለፊት ቆመ። ዋዋስ ለራሱ የልጅነት ስጦታ ሲጠይቀው ዋሾ አንድ ጊዜ አንድ የጎልፍ ክለብ እንደተቀበለ ተናገረ። ቲዮንራን እና ዋዋስ አቁ ሙሉ የጎልፍ ሜዳ ልጅ እያለ ለማሾ የልደት ስጦታ እንደነበረ ሳያውቁ፣ በማግስቱ በቤት ውስጥ ሲዝናና የማሾ አባት ሲያው ከልጁ የባንክ ዝውውር ደረሰው። ማሻ የስራ ባልደረቦች ከደሞዝ ቀን በኋላ ብዙውን ጊዜ ለወላጆቻቸው ገንዘብ እንደሚልኩና እሱ ተመሳሳይ ነገር ማድረግ እንደሚፈልግ አስረዳ። ዣው ፈገግ ብሎ አስር እጥፍ የሚሆነውን ገንዘብ መልሶ ላከ። አባትና ልጅ ከዚያም እርስ በርስ እየተጫወቱ ዝውውሮችን ተለዋወጡ። እያንዳንዱም ከቀዳሚ የበለጠ እየላከ ነበር። በማግስቱ ማሻይ በስልኩ ላይ ጨዋታ ሲጫወት ዣዎ የሀብታም ወጣት ሴቶችን ፎቶ ይዞ ደረሰ። ዣው ቀጠሮ እንዲይዝ ጠቆመው፣ ነገር ግን ማሻይ እምቢ አለ እና ከማግባት በፊት በስራ ላይ ማተኮር እና የበለጠ ልምድ ማግኘት እንደሚፈልግ ተናገረ። ዣው ሳቀ እና ከድራማ ላይ እንደ ግትር ወላጅ ስለመሆን ቀለደ። በሚቀጥለው ምሽት ከስራ በኋላ ማሻይ በአባቱ ጥያቄ መሰረት የልጅነት ጓደኛውን ለመገናኘት ወደ አንድ ምግብ ቤት ሄደ። ስልኩን ካጣራ በኋላ በተሳሳተ አድራሻ ላይ እንደነበረ ተረዳ። ለመቆየት ወሰነ። ምግብ አዘዘና የተዘጋጀውን ስብሰባ በማስወገዱ ፎይታ ተሰማው። ትንሽ የሰከረች ወጣት ሴት ከጎኑ ተቀምጣ በእጁ መዳፍ ላይ ባሉት መስመሮች ተማርካ እጁን ስትይዝ ጸጥ ያለ ምግቡ አበቃ። ብዙም ሳይቆይ ጓደኞቿ ደርሰው ወደ ቤቷ ወሰዷት። በማግስቱ በቢሮ ውስጥ ዋዋ ተመልሳ የመጣችውን የቡድን አባል አስተዋወቀ። ማሿ ምግብ ቤት ውስጥ የሰከረችው ሴት ጃንግሜ አሁን የሱ ከፍተኛ እንደሆነች በማየቱ ተገረመ። ጃንግሜ የትላንትናውን ትዕይንት ስታስታውስ አፍራ ታየች። በምሳ ሰዓት ጃንግሜ ይቅርታ ለመጠየቅ ሞከረች፣ ነገር ግን ማሸ እየፈራ ይመስላልና ርቀቱን ጠበቀ። እሷ ወዳጃዊ መሆን ቀጠለችና በቢሮ ባዛር መጠጥ አመጣችለት። ማሿ በእሷ ትኩረት ምቾት አልተሰማውም እና ቲዮንራንን ምክር ጠየቀ። በኋላ ቲዮንራን በባዛር ውስጥ ልብስ ለብሶ ሳለ ታሪኩን ከጎኑ ላለው ሰው ነገረው። ጃንግሜ እያዳመጠች እንደሆነ ሳያውቅ ማሿይ ስለሰከረችበት ባህሪ ለቲዮንራን እንደነገረው ከሰማች በኋላ ተናደደች። ለማካካስ ማሸዋይ ለመጀመሪያ ጊዜ የተገናኙበትን ተመሳሳይ ምግብ ቤት አዘግቶ ጃንግሜ ለራት ጋበዘ። ጃንግሜ ሙሉ ቦታ ለእነሱ መያዙን ስታውቅ ተገረመች። አንድ መጠጥ ከጠጡ በኋላ እንደገና ሰከረችና የማሸዋይን መዳፍ አነበበች። መስመሮቹ ልዩና ክቡር እንደሆኑ አጥብቃ ተናገረች። በሚቀጥለው ቀን በቡድን ምሳ ሰዓት ወቅት ቲዮን ራን ማሸ የግል ሹፌር እና ባለስድስት ኮከብ ሆቴል ባለቤት የሆን አጎት እያለ ለምን እንደሚሰራ ጠየቀ። ጃንግሜ ማሸ ባለፈው ምሽት ይቅርታ ለመጠየቅ ሙሉ ምግብ ቤት እንደተከራየ ጨመረች። ማሻይማሽዋይ ዳራውን በሚስጥር እየጠበቀ በራሱ ጥረት ስኬታማ መሆን እንደሚፈልግና በቤተሰብ ሀብት ላይ መደገፍ እንደማይፈልግ ገለጸ። የስራ ባልደረቦቹ ቁርጠኝነቱን አደነቁ። በማግስቱ ጠዋት ክፍሉ ከማስታወቂያ ኩባንያ ጋር የዋጋ ንግግሮችን የሚይዝ ሰው ለመምረት ተሰበሰበ። ቲዮ በቀዝቃዛ አገላለጿ የምትታወቀው ኢሜይን ድርድሩ እንድትመራ መረጠ። ቲዮን ራን እና ማሽዋይ የፊማ ማስታወቂያ ቡድን በዋጋ ውይይቶች ምን ያህል ከባድ እንደሆኑ በሹክሹክታ ተነጋገሩ። ኢሜ ውጫዊ ድርድሮች አጋጥሟት ስለማታውቅ እርግጠኛ ልሆነች ትመስላለች። ቺማው ለምርጫው ምክንያት ነበረው። የክፍሉ የፋይናንስ ስፔሻሊስት እንደመሆኗ መጠን ኢሜ ሁል ጊዜ አላስፈላጊ ወጪዎችን ትቀንስ ነበር እና የይገባኛል ጥያቄዎችን በሚገመግብበት ጊዜ ጥብቅ ነበረች። የስራ ባልደረቦቿም የበረዶ ተራራ ልዕልት ብለው ይጠራቷል። የድርድን ቀን ደረሰ። ኢሜ ከማሻይና ከቡድኑ ጋር ሄደች። የእሷ ቀዝቃዛ አገላለጽ የፊማ ሰራተኞችን አስጨነቀ። ከታለመው ዋጋ ፈጽሞ አልተንቀሳቀሰችም እና በመጨረሻም የፊማ ቡድን የጋልፋን ውሎች ተቀበለ። በዚያ ምሽት ቡድኑ በምሽት ደስታውን አከበረ። በማግስቱ ጠዋት አብዛኛው የቡድን ሶስት ሰራተኞች እንቅልፍ የወሰዳቸው ይመስሉ ነበር። ከቲያንራን በስተቀር ሌሎች እንደሚያዛጉና እንደሚያርፉ በድብቅ እየተመኘ መስራቱን ቀጠለ። በእረፍት ጊዜ ቲያንራን ሰኞች ተነሳሽነቱን እንደሚያሟጥጡበትና ሰኞ ሲንድሮም ብሎ ስለጠራው ነገር ዶክተር ጋር እንደሄደ ለማሻ ነገረው። ማሸዋይ ሰኞች እንደሚወድ ተናገረና እንደ አክሲዮን ኢንቨስትመንት ያለው የሚጠበቀውን ነገር እንዲያገኝ ሀሳብ አቀረበ። እሱና አባቱ በየሰኞ ገበያው ሲከፈት እንደሚመለከቱ ጠቅሷል። ከጥቂት ቀናት በኋላ ሰኞ ቲዮንራን አዲስ የአክሲዮን ኢንቨስትመንቶቹን ለመፈተሽ በጉልበት ተሞልቶ ደረሰ። ገበያውን ለመመልከት ማሸዋይን ተቀላቀለ። መጀመሪያ ላይ ሁለቱም ተደስተው ነበር። ነገር ግን የቲዮንራን ስሜት አክሲዮኖቹ በፍጥነት ዋጋ ሲያጡ ወረደ። በገበያው ውስጥ ስኬት ፈጽሞ ዋስትና እንደሌለው ተገነዘበ። በማግስቱ ማሸዋይ ቴዮንራንን በቁም ነገር እያየ ወደ ገን ገትቶ የስራ ባልደረቦቻቸው ወዳጃዊ ያልሆኑት ለምን እንደሆነ ጠየቀ። ቴዮንራን ማሸዋይ ሲያብራራ ጠበቀ። ማሸዋይ ሲዊን ቅዳሜና እሁድ አሻንጉሊቶችን ለመግዛት እንደጋበዘው ተናገረ። ቴዮንራን የስራ ባልደረባን ቅዳሜና እሁድ መጋበዝ የቢሮ ክልከላ እንደሆነ ነገረው። ማሸዋይ ከዚያም ዋዋ ፊልም ከተመለከተ በኋላ ስለሱ ማውራት እንደሚፈልግ ተናገረ። ቴዮንራን ፊልም ከተመለከቱ በኋላ ወዲያውኑ መወያየት አሰልቺ እንደሆነና ከስራ ባልደረቦች ጋር መወያየት እንደሌለበት ገለጸ። በመጨረሻ ማሸዋ የማህበራዊ ሚዲያ አካውንቷን ሲጠይቃት ሲሲ በቀዝቃዛ ሁኔታ ምላሽ እንደሰጠች ጠቅሷል። ቲዮን ራን የስራ ባልደረባን ማህበራዊ ሚዲያ መጠየቅ የስራ ቦታ ግንኙነቶችን ሊጎዳ የሚችልና ያልተነገረ ሕግ እንደሆነ አስጠነቀቀ። በማግስቱ ቡና እየተዝናኑ ሳለ ቲዮን ራን ባደረገው ዝግጅት ቢሆን ምንም የስራ ባልደረቦች ያልመጡበትን ያለፉትን የልደቱን ቀናት አስታወሰ። ሲሲና ማሸ ያዘኑለትና የሚቀጥለውን የልደት ቀኑን ብቻውን እንደማያሳልፍ ቃል ገቡ። ዝናብ ያንን እቅድ አበላሸው ለሚቀጥለው ቀን አሎ ንፋስ ተተንብዮ ነበር ና ሁሉም ሰራተኞች ከቤት እንዲሰሩ ተነገራቸው አብዛኞቹ ሰራተኞች ዜናውን በደስታ ተቀበሉ ነገር ግን ቲዮንድራን ቅር ተሰኝቶ ነበር ከባድ ዝናብ ና ኃይለኛ ንፋስ እንደተጠበቀው ደረሰ ማሻይ ስለ ቲዮንድራን አሰበ እና ቀኑን ብቻውን እንዲያሳልፍ አልፈለገም ቤት ውስጥ ቲዮንድራን ሲሲ ኬክ ስታመጣ አስቦ ነበር ከዚያም ሲሲ ና ማሻይ በግል ሲታዩ ተገረመ ጓደኞቹ በቪዲዮ ጥሪ ተቀላቅለው ቲዮንድራን ብቻውን ከመሆን ይልቅ ከነሱ ጋር አከበረ በማግስቱ ጠዋት የማሸዋይ የራሱ የሳምንት መጨረሻ የልደት ቀን ሲቃረብ ረፍት አጣ። የስራ ባልደረቦችን በረፍት ቀናቸው ስለማስቸገር ተጨነቀና የያዘውን መርከብ ለመሰረዝም ሞከረ። ስለ መርከቡ ሲጠቅስ ሁሉም ተደስተው ለመገኘት ቃል ገቡ። ዋዋ ለመቀላቀል የቤተሰብ እቅዶቹ እንደሚያዘገይ ተናገረ። ቴዮንድራን የስራ ባልደረቦች የቅንጦት ድግሱን በጉጉት ሲወያዩ ተመለከተ። ማሸዋይ በቅርቡ በሚያደርገው በዓልና በራሱ ጸጥ ያለ ልደት ቀን መካከል ያለው ልዩነት እየተሰማው ነበር በማግስቱ ቲዮንራን ሌላ ክፍል ከሆነችው ዣያሚ ጋር መቅረብ ስለፈለገ ሲሲን እርዳታ ጠየቀ። ቲዮንራን ለዣያሚ ምን አይነት ስጦታዎች ሊስማሙ እንደሚችሉ መጠየቁን ሲቀጥል ሲሲ ተበሳጨች። ቲዮንራን ሲሲ ከዣያሚ ጋር ባለው እያደግ የመጣ ወዳጅነት እንደቀናች መጠራጠር ጀመረ። በማግስቱ ሲሲ ከዣያሚ ጋር ተጫዋወተች እና ከቲዮንራን ጋር ብቻ ሳይሆን በጋልፋ ከሌሎች ወንዶች ጋርም ጊዜ እንደምታሳልፍ ተረዳች። በኋላ ሲሲ ቲዮንራንን ከስራ በኋላ ካፌ እንዲጎበኝ ነገረችው ዣያሚ እዚያ እንደምትገናኘው አስመስላ እሷ ዣያሚን ከሌላ ሰው ጋር እንዲያይ ፈለገች። ቲዮንራን ለዣያሚ አበባ ይዞ ሲመጣ ሲሲ የርህራይ ስሜት ተሰማትና በፍጥነት ወሰደችው። በማግስቱ ቢሮ ውስጥ ዋዋ ቲዮንራንን ስለ ቀጠሮ ጠየቀው። ቲዮንራን ዣያሚን ከሌላ ሰው ጋር ካየ በኋላ ነገሮችን እንዳቆመ በመግለጽ በአጭሩ መለሰ። እሱ ከብዙዎች አንዱ ብቻ እንደሆነ ተረዳ። ቲዮንራን ብስጭቱን ሲቋቋም ሲሲ ጸጥ ያለ ድጋፍ ሰጠች። በማግስቱ መምሪያ ሶስት ቡድን በዋዋ የመጀመሪያ የንግድ ጉዞ ላይ የተመደበው ማይሸ ዋይን ለማበረታታት ተሰበሰበ። ሁሉም ስለ ዋዋ እቅዶችን የማፍረስ ልማድ ታሪኮችን አካፈሉ። ከቲዮን ራን እስከ ጃንግ ሜይ ድረስ እያንዳንዳቸው ሲጠብቁ የቀሩበት ምሳሌ ነበራቸው። ማሸዋይ ሁሉንም ማስጠንቀቂያዎች አዳመጠ። ከአንድ ሳምንት በኋላ ማሸዋይ ዋዋ ለመገናኘት ተስፋ በማድረግ ወደ ድርድር ቦታው ቀድሞ ደረሰ። በስብሰባው ወቅት ዋዋ አሁንም አልታየም፣ በትራፊክ መጨናነቅ ውስጥ እንደዘገየ ተናገረ። ፊርማው ከተጠናቀቀ በኋላ ብቻ ደረሰ እና ከዚያ ምንም እንዳልተፈጠረ ሁሉ ሁሉንም ለቡድን ፎቶ እንዲነሱ ጋበዘ። ማሿይ ደክሞ ወደ ቢሮ ተመለሰ እና ስለ ልምዱ ለስራ ባልደረቦቹ ነገራቸው። ታሪኩን ከሰማች በኋላ ሲሲ ዋዋን ትምህርት ለማስተማር የሚያስችል መንገድ ጠቆመች። ቡድኑ ተስማማ። በዚያ ቅዳሜና እሁድ ዋዋ ምግብ ቀድሞ በተዘጋጀበት ምግብ ቤት ውስጥ ጠበቀ፣ ነገር ግን ከቡድን ውስጥ አንዳቸውም አልታዩም። እሱ ምን ያህል ጊዜ እንዳሳዘናቸው ማስታወስ ጀመረ። ለብዙዎች ባይታወቅም ተደጋጋሚ መቅረቶቹ እሱ ፈጽሞ ባልገለጸላቸው ቤተሰብ ግዴታዎች ምክንያት ነበር። ይህ ዝምታ ሁል ጊዜ ቃል ኪዳኖችን የሚያፈርስ እርግብ የሚል ቅጽል ስም አስገኝቶለታል። ዋዋ ብቻውን ሲበላ የመምሪያ ሶስት ቡድን ከሚስቱና ከልጆቹ ጋር ደረሰ። እውነቱን ተረድተው ይቅር ለማለት መረጡ። ከአንድ ሳምንት በኋላ ቡድኑ ለኩባንያው የምስረት አባል ዝግጅት አደረገ። ቺሚዮ አፈጻጸማቸውን ለመወሰን ስብሰባ መራ። ምክትል ዳይሬክተሩ የኳየር ቡድን ጠቆሙ ሴውን፣ ከዚያ ማሽዋይን እንደ ዋና ዘፋኝ ሾመ። በበዓሉ ቀን ቡድኑ በተመሳሳይ ልብስ ከትዕይንት በስተጀርባ ጠበቀ። ነገር ግን ማሽዋይ ጠፍቶ ነበር። ዘፈኑን በጥቂት አባላት ጀመሩ። በድንገት ማሽዋይ ያለ ድምፅ በተመልካቾች ውስጥ ታየ። ሲሲ እንዲቀላቀል አበረታታው። ማሽዋይ ለቲዮንድራን መስፈን እንደማይችል ሲጮ አፈጻጸሙ ቆመ። ሲሲ ቲዮንድራን እንዲጨፍር ምልክት ሰጠች። ብዙም ሳይቆይ መላው ቡድኑ ተቀላቀለ። የታቀደውን የዘፈን ቡድን ወደ ሕያው ዳንስ ለወጠው። ሥራ አስፈፃሚዎችን ጨምሮ ተመልካቾች አጨበጨቡ እና በደስታው ተቀላቀሉ። በማግስቱ ቲዮን ራን እና ዋቧ የዓመታት ሥራ እንዴት ምንም ቁጠባ እንዳላስቀረላቸው ተጨዋወቱ። እንደ ፊማ ቡድን በሚተዳደሩት ዓይነት ሰማይ ጠቀስ ሕንፃ ባለቤትነት ላይ ቀለዱ። በአቅራቢያው የቆመው ማሸዋ የዚህ ኩባንያ ወራሽ መሆኑን ማንም ስለማያውቅ ምቾት አልተሰማውም። በምሳ ሰዓት የመምሪያ ሶስት ቡድን የበጀት ችግር ገጠመው። ለቡድን ራት ወጪዎችን መጠየቅ አልቻሉም እና ሴዊንን እንዲከፍል ለማድረግ ማሴር ጀመሩ። ነገር ግን ቲዮንራን ሴዊንን እስከ መዝጊያ ሰዓት ድረስ የማቆየት ስራ የሳለችውን ሲሲል ለመታደግ ወረቀቱን በጸጥታ ቀየረ። በዚያ ምሽት ቡድኑ በምግብ ቤት ተሰበሰበ። ሴዊን መጀመሪያ የሚወጣው ሙሉውን ሂሳብ እንደሚከፍል አስታወቀ። ሁሉም ለመክፈል ላለመፈለግ እስከ እኩለ ሌሊት ድረስ ቆዩ። መጨረሻ ላይ ከሌላ ክፍል የመጣ ሰራተኛ በስተት ገባ። የቲዮንድራን ቀደምት መልእክት ግብዣ እንደሆነ በማሰብ ቲዮንድራን እሱን ለመላክ ወደ ውጭ ሲወጣ ሴዌን ክፍሉን መጀመሪያ እንደወጣና ሙሉውን ወጪ መሸፈን እንዳለበት አስታወቀ። በሚቀጥሉት ቀናት የቲዮንድራን ችግሮች ቀጠሉ። ቺሜዮ ደጋግሞ ገጸጸው። ቲዮንድራን የቺማን ስም በሰማ ቁጥር ይረበች ነበር እና የስራ ባልደረቦቹ ቃሉን ሲጠቅሱበት የምግብ ፍላጎቱን ያጣ ነበር። በዚያ ምሽት ቤቱ ሲሲ ለጤንነቱ ሲል ስራውን እንዲለቅ ሀሳብ አቀረበች። ግን ቲዮንድራን እምቢ አለ። አሁንም የቡድን መሪ የሆነውን ግቡን ለማሳካት ፈልጎ ነበር እና ችግሩ ዋጋ ያለው እንደሆነ ተሰማው። በኋላ ቲዮንራን ስሜቱን ለማሻሻል የምሽት ክበብ ውስጥ ጎበኘና ቺማው የባንዱ ድምፃዊ ሆኖ ሲጫወት በማየቱ ተገረመ። ከዝግጅቱ በኋላ ተነጋገሩ እና ከዚያች ምሽት ጀምሮ ቲዮንራን ከአስተዳዳሪው ጋር የበለጠ ምቾት ተሰማው። የቡድን አጋሮቹ ድንገተኛው ለውጥ አስተዋሉ ና በቺማዎ ዙሪያ ምን ያህል ምቾት እንደተሰማው ተገረሙ። ብዙም ሳይቆይ በቡድን ምሳ ወቅት ቲዮንራን አንዳንድ ጊዜ ስራን መልቀቅ ከመታው ይልቅ ለአይምሮ ጤና የተሻለ ሊሆን እንደሚችል ነገራቸው። ብዙም ሳይቆይ በእድሜያቸው የገፉ ሰራተኞችን ቀድሞ ጡረታ እንዲወጡ የሚያደርግ የሰራተኞች ቅነሳ ወሬ ተሰራጨ። ከፍተኛው አማካይ እድሜ ባለው ክፍል ሶስት ውስጥ ስጋት ጨመረ እና ሶስት ከፍተኛ ሰራተኞች ከስራ በኋላ ስለ ወደፊታቸው ከኩባንያው ጋር ለመወያየት ለመጠጥ ተገናኙ። በሚቀጥለው ቀን ዋዋ ቀድሞ ጡረታ እንዲወጣ ሊገደድ ይችላል ብሎ በመጨነቅ የኩባንያውን የቅጥር ማስታወቂያ በጭንቀት ጠበቀ። ሴዊን ብዙም ሳይቆይ መልካም ዜና ይዞ መጣ። በክፍል ሶስት ውስጥ ማንም ሰው ቀድሞ ጡረታ አይወጣም፣ ምክንያቱም ማሸዋይ ቋሚ ሰራተኛ ስለሆነ፣ ይህም የቡድኑን አማካይ እድሜ ቀንሷል። ክፍሉ የማሸዋይን ማስተዋወቅና የራሳቸውን የስራ ዋስትና አከበሩ። በዚያ ምሽት ከስራ በኋላ ሲሲ በአፓርታማዋ ሊፍት ውስጥ አንድ እንግዳ ሰው ስታገኝ ደነገጠች። የማህበራዊ ሚዲያ ስለ አንድ የአካባቢው ወንጀለኛ ሲዘግብ ነበር እና ሰውየው አደገኛ እንደሆነ ፈራች። እሱ ሊፍቱን ለመጠገን የተላከ የጥገና ሰራተኛ ሆኖ ተገኘ። ነገር ግን ፍርሃቱ ሌሊቱን ብቻዋን ለማሳለፍ እንድትጨነቅ አደረጋት። ሲሲ ለደህንነት ሲባል ቲዮንራን ራን እሷን ጋር እንዲቆይ ጠየቀችው እና እሱ ብቻዋን እንድትሆን ስላልፈለገ ተስማማ። ሌሊቱ ሲያልፍ እሱ ሁል ጊዜ ምን ያህል ደግ እንደነበረ ማስተዋል ጀመረች። አስቸጋሪው ጅምር ቢኖርም በሚቀጥለው ቀን ጠዋት አንድ ድምፅ ቲዮንራንን ራንን ቀሰቀሰው። አንድ ሰው ከሲሲ በር ውጭ ባዘጋጀው ቀላል ወጥመድ ላይ ተሰናክሎ ነበር። ወላጆቿ ነበሩ። ሲገቡ አባቷ ወጥመዱን እንዲያስወግድ በፍጥነት ረዳው። ቲዮንድራንን እዛ ማየታቸው የሲሲ ወላጆች የወንድ ጓደኛ እንደሆኑ እንዲያምኑ አደረጋቸው። እናቷም እንኳ እሱን ለማስተዋወቅ የቤተሰብ ቪዲዮ ጥሪ ጀመረች። ቲዮንድራን እንዴት እንደሚያብራራ እርግጠኛ ሳይሆን ፈገግ አለ። ከዚያን ጊዜ ጀምሮ ቲዮንድራን ለሲሲ እያደገ የመጣውን ስሜቱን አወቀ። ትናንሽ ነገሮች ላይ በእሷ ላይ ይተማመን ነበር እና ስራ በበዛባቸው ቀናት በጸጥታ ስዕሎች አማካኝነት ፍቅሩን ይገልጽ ነበር። ሲሲ ግን ምቾት አልተሰማትም እና ትናንሽ ስጦታዎቹን አልተቀበለችም። አንድ ምሽት ከስራ በኋላ ቲዮንድራን ስሜቱን ለመግለጽ ተስፋ በማድረግ በአንድ መናፈሻ ወንበር ላይ ጠበቀ። ሲሲ ውይይቱን አስወገደችና እሱ ከመናገሩ በፊት ከጓደኛዋ ጋር ሄደች። በኋላ በዚያ ምሽት ቲዮንድራን ወደ አፓርታማው ተመለሰና ሲሲን ሲጠብቅ አገኛት። ርቀቷን በመጠበቋ ይቅርታ ጠየቀችና በስራ ቦታ ግንኙነት ላይ ያለውን የኩባንያውን ህግ አስታወሰችው። ቲዮንድራን ተበሳጨ፣ ግን ስሜቱ ሲመጣ የኩባንያውን ፖሊሲን እንደማይጨነቅ አምኗል። ሲሲ ለማሰብ ጊዜ ጠየቀችና ውሳኔዋን እስክትወስን ድረስ የተወሰነ ርቀት እንዲጠብቅ ጠየቀችው። በሚቀጥለው ቀን በምሳ ሰዓት ቴዮንድራን ምግቡን በድንገት ለሲሲ ሰጣት። የስራ ባልደረቦቻቸው አስተዋሉ። ስለዚህ ሲሲ ማንኛውንም አለመግባባት ለመከላከል ምግቡን ከሁሉም ጋር በፍጥነት ተካፈለች። በኋላ በተጨናነቀ ሊፍት ውስጥ ቴዮንድራን ሲሲ እንደ ማንኛውም የስራ ባልደረባ አድርጎ ይይዛት ነበር እና ልዩ ትኩረት ከመስጠት ተቆጠበ። ይህ ለውጥ ሲሲን አስቆጣት። እሱ ቀደም ሲል ያሳያቸው ትናንሽ ምልክቶችን ናፈቀች። በዚያ ምሽት በምሽት ገበያ መጠጦችን ሲገዙ ተከራከሩ። ቲዮንራን እሷን እንደ መደበኛ የስራ ባልደረባ እንድትሰራ የጠየቀችውን ጥያቄ ብቻ እየተከተለው እንደሆነ አስታወሰ። ተበሳሽታ ሲሲ ሄደች። ቲዮንራን ከዚያም ጠራት፣ ለእሷ ያለውን ስሜት አምኗል። ሲሲ ቆመችና መገኘቷ ምን ያህል እንደሚያስፈልገው ሲገልጽ አዳመጠች። በሀቀኝነቱ ተነሳስታ የራሷ ስሜቶች ብቅ ሲሉ ተሰማት። ጓደኛዋ ደረሰና ሲሲ ስትጠጋ ከጊዜ በኋላ ቲዮንራን ምቾት እንደሰጣት ስትናዘዝ ቅጽበቱን ተመለከተ። ቴዎንድሮን አቀፋት እና ለመሮት ጋበዛት ከተማ ውስጥ ባለ ድልድይ ላይ ቆመው የሌሊቱን ውበት አደነቁ ይህም ግንኙነታቸው መጀመሩን ያመለክታል። በሚቀጥለው የቡድን ራት ላይ ተመሳሳይ ቢጫ ሹራብ በመልበስ ሚስጥራቸውን ሊገልጹ ተቃርበው ነበር። የስራ ባልደረቦች በምግባቸው ላይ ሲያተኩሩ ቴዎንድሮን በፍጥነት ጃኬት ለበሰ። ሲወጡ ቴዎንድሮን ከሲሲ እናት ስልክ ተደውሎ የማወቅ ጉጉት ያላቸው እይታዎችን ስቧል። ሲሲ ግንኙነታቸውን ለመደበቅ በእርጋታ ሰበብ አቀረበች። በሚቀጥለው ቀን ትኩረትን ለመሳብ ተስማሙ። በቢሮ ውስጥ አብረው እንደሆኑ ማንም እንዳይጠራጠር ጮክ ያለ ክርክር አደረጉ። ዋዋና ሌሎችም ድርጊት መሆኑን ሳያውቁ ጣልቃ ለመግባት ቸኩለዋል። ጂማው ብዙም ሳይቆይ ቡድኑን የተፈጠረውን ግጭት ለመፍታት ሰበሰበ። ቲዮን ራን ና ሲሲ እንዲፈርሙበት የጽሁፍ ስምምነት አዘጋጁ። ይህም የዕለት ተዕለት ጠብን እንደሚያቆሙ ቃል ገቡ። የሚቀጥለው ቀን ቴዎንድራን እና ሲሲ ባለፈው ምሽት የፈረሙትን ስምምነት ለመወያየት ጸጥ ባለ ክፍል ውስጥ ተገናኙ። ቴዮንድራን ቁርጠኝነቱን አረጋገጠላት እና እሷ ብቻ የሚወዳት ሴት እንደሆነች ነገራት። ሲሲ በቃላቱ አፈረች። አንድ የስራ ባልደረባ በክፍል ውስጥ እንዳለና ሁሉንም ነገር እንደሰማ አላወቁም ነበር። ነገር ግን ያ ሰው ሚስጥራቸውን ለመጠበቅ መረጠ። ይህ በእንዲህ እንዳለ ጃንግሜ እና ማሸዋይ በፊማ ግሩፕ በቅንጦት ምግብ ቤት ተስተናገዱ። ትንሽ ዘግይተው ደርሰው ይቅርታ ጠየቁ። የፊማ ሰራተኞች ማሸዋይ ከጋፋ የመጣ ወጣት አዲስ መጤ እንደሆነ አሁንም ያምኑ ነበር። የራሳቸው ሊቀመንበር ልጅ መሆኑን አያውቁም ነበር። ምሽቱን ለመጀመር የፊማ ሰራተኞች ማሸዋይና ጃንግሜ እያንዳንዳቸው ሶስት ብርጭቆ እንዲጠጡ በቀልድ መልክ አቀረቡ። እራት የተዘጋጀው በሁለቱ ኩባንያዎች መካከል ያለውን ግንኙነት ለማጠናከር ነበር። ስለዚህ ማሸዋይ በጋለ ስሜት ራሱን አስተዋወቀ። ልከኛ ባህሪው ከፍተኛ የፊማ ሰራተኞችን አስቆና ልምድ የሌለው ጁኔር አድርገው እንዲያዩት አደረገ። አንድ ሰራተኛ ሙሉ ስሙን እንዲናገር ሀሳብ አቀረበ። ሲናገር ስሙ ከሊቀመንበራቸው ልጅ ስም ጋር እንደሚመሳሰል ሲገነዘቡ ሰራተኞቹ ተጨነቁ። በሊቀመንበራቸው ቢሮ ውስጥ ያለውን ፎቶ በፍጥነት አስታውሰው አወቁት። አመለካከታቸው ወዲያው ተለወጠ። አክብሮት ተራ ቀልዶችን ተካ እና ማሽዋይንም ሆነ ጃንግሜን በአዲስ ልዩነት ያዙ። ማሽዋ ያገኙትን ሳያውቅ ድንገተኛ ለውጡን አሰበ። ስሜቱን ለማቃለል ከነሱ ጋር መጠጣቱን ቀጠለ። ጃንግሜ ግን አንድ ብርጭቆ ከጠጣች በኋላ ሰከረች። የት እንደምትኖር ሳያውቅ ማሽዋ እንድታርፍ ወደ ቤቱ ወሰዳት። በሚቀጥለው ጠዋት ጃንግሜ በቅንጦት ክፍል ውስጥ ነቃችና ግራ ተጋባች። ማሽዋ እሷን ለመጠየቅ ገብቶ ቁርስ ጋበዛት። ስለ አባቱ ዣዌ ውስጥ መጽሔቶችን እንዳታያቸው በጸጥታ አስወገደ። ወደ መመገቢያ ክፍል ሲገቡ ጃንግሜ ዣዌ ራሱን ስትመለከት ደነገጠች በደመ ነፍስ ማሸዋይን ወደ ጎን ጎትታ ለመደበቅ ሞክረች። ሲያው በባህሪያቸው ግራ ተጋብቶ ታየ። ጃንግሜ ሰገደች እና ፈጣን ይቅርታ ጠየቀች። አሳፋሪው ገጠመኝ ለማሸዋይነቱን ከመግለጽ ውጭ ሌላ ምርጫ አልሰጠውም። ለጃንግሜ የፊማ ቡድን ሊቀመንበር ልጅ መሆኑን አምኗል። ደንግጣ በእሱ ጥያቄ የማንነቱን ሚስጥር እንደምትጠብቅ አልገባች። በሚቀጥለው ቀን ክፍል ሶስት የቡድን ጉዞ አደረገ። ቲዮንራን ግንኙነታቸውን አሁንም ሚስጥር ስለነበራቸው ከሴሲ ጋር የግል ጊዜዎች ለማግኘት ጉዞውን ተጠቀመ። የመጀመሪያው እድሉ የመጣው በሆቴሉ አቅራቢያ ባለው ፓርክ ውስጥ ብስክሌት እንድትጋለብ ሲጋብዛት ነበር። ነገር ግን ማሿ ያለማስጠንቀቂያ ተቀላቀላቸውና ሁሉ ጊዜያውን ከነሱ ጋር በደስታ በመካከላቸው ቆየ። በኋላ ቲዮንድራን በአቅራቢያው ባለው ድልድይ ላይ የፍቅር መቆለፊያ እንዲያስቀምጡ ሀሳብ አቀረበ። አንዱን ለመግዛት ሲዘጋጁ ሴዌን ታየና እሱ መቆለፊያ ገዛ። ቲዮንድራን እና ሲሲ ጥርጣሬ ለማስወገድ የተለየ መቆለፊያ ለማስቀመጥ በፍጥነት አስመሰሉ። በዚያ ምሽት ቲዮን ራን ሲሲን ወደ ሆት ሪንግ ጋበዘ፣ ነገር ግን ዋዋን እዚያ ያገኙ። ቀኑ በብስጭት እንዲያልቅ ባለመፈለግ ጨረቃን ለመመልከት ወደ ፓርክ ሄዱ። ጸጥ ያለውን ምሽት ሲዝናኑ ቺማውን ባልተጠበቀ ሁኔታ አገኙ። ሁለቱም በኩባንያ ውስጥ በቢሮ ፍቅር ላይ ያለውን ያልተጻፈ ህግ በተመለከተ ተጨነቁ። ቲዮንራን ሲሲን ለማረጋጋት ሞከረ። ቺማው አብረው እንዳሉ ላያስተውል ይችላል አለ። በሚቀጥለው ጠዋት ሲሲ ስራዋን ለመልቀቅ ቺማውን አገኘችው። ከቲዮንራን ስራውን ምን ያህል እንደሚያደንቅ ለምታውቅ ደበቀችው። ቲዮንራን እሷን ለመጠበቅ ቀደም ብሎ ስራውን እንደለቀቀ ስትረዳ ደነገጠች። በኋላ ቡድኑ ለጨዋታ ተሰበሰበ። ማሸዋ እንደ ትልቅ የቦርድ ጨዋታ የሚጫወት ጥያቄና መልስ አዘጋጀ። እያንዳንዱ ትክክለኛ መልስ ለታላቅ ሽልማት ነጥቦችን አስገኘ። ቲዮን ራን ተቸገረ እና ምንም አላገኘም፣ ከሌሎቹ ቀላል ቀልድ አስከተለ። የመጨረሻው ጥያቄ ሲቀረብ ቺማዎ ቲዮን ራን ብቻ ሊመልሰው የሚችለውን አንድ ጥያቄ ጠየቀ። ቀደም ሲል የደረሰበት ኪሳራ ቢሆንም ወደፊት ዘሎ ሽልማቱን አሸነፈ። ቡድኑ አከበረውና እንኳን ደስ አለው። ሲሲ በኩራት ተመለከተች። ጨዋታ እሱን ለማክበር እንደታቀደ ተገነዘበች። ቺማው ሁለቱንም የስራ መልቀቂያ ደብዳቤዎች በጸጥታ ችላ ብሎ ግንኙነታቸውን ላለመጥቀስ መረጠ። ቡድኑ ከጅምሩ ግንኙነታቸውን ያውቅ ነበር። በሆቴሉ የመጀመሪያ ቀን ማሸዋይ ቲዮንራ እና ሲሲን አብረው ካዩ እንዳይደነቁ ለሁሉም ምልክት ሰጥቶ ነበር። ሴዊን እንኳን ስማቸው የተቀረጸበት የፍቅር መቆለፊያ ገዝቶ ነበር፣ ጥንዶች ሆኖ እንዲቆዩ ተስፋ በማድረግ። ክፍል ሶስት ጉዞውን በጋራ ደስታ አጠናቀቀ። ማሸዋይ ደግሞ የቡድኑ አካል ሆኖ እውነተኛ ማንነቱን ደብቆ ቆየ። ስለዚህ የዚህ ታሪክ ትምህርት አንድን የስራ ባልደረባ በቡና ትእዛዙ ወይም በትንሽ መኪናው በፍጹም አትፍረድ። ምክንያቱም ጸጥተኛው ሰው በድብቅ የጎልፍ ሜዳውን ባለስድስት ኮከብ ሆቴሉንና በከተማ ውስጥ ያሉትን ግማሽ ሰማይ ጠቀስ ህንፃዎች ሊኖረው ይችላል። ውድ ቤተሰቦቼ፣ የዛሬ ፊልም ይሄንን ይመስል ነበር። እንደወደዳችሁት እርግጠኛ ነኝ። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን።